በእንግሊዝ ምድር የምትገኘው ከ360 ሺ በላይ ህዝብ የሚኖርባት ሌስተር ከተማ በሰማችሁ ዜና ምክንያት ትልቅ ሐዘን ውስጥ ገብታለች። በ2015-16 የውድድር ዓመት ስትቦርቅና ስታሸበርቅ የነበረችው ከተማ አሁን ላይ ትልቅ ሐዘን አንገቷን አስደፍቷታል። ከሰባት ዓመታት በፊት የክለቡን ባለቤት ታይላንዳዊን ቪቻራክስ ሪያክሰርን በሄሊኮፕተር አደጋ በማጣት ትልቅ ሐዘን ውስጥ ገብቶ የነበረው ሌስተር ሲቲ ከስምንት ወራት በፊትም በዚሁ ከተማ የእንግሊዝ ፕሪምየር ሊግ ዋንጫን ከደጋፊዎች ጋር በሌስተር ሲቲ ጎዳናዎች ላይ እያሳዩ ደስታቸውን ሲገልጹ የነበሩትን አሰልጣኝ ክሬግ ሼክስፒርን በነሐሴ ወር ላይ አጥቷል። 2015-16 የውድድር ዓመት የእንግሊዝ ፕሪምየር ሊግ አሸናፊው ሌስተር ሲቲ ለበርካታ ዓመታት ከክለባቸው ጋር የቆየውን ተጫዋች በቀጣዩ ዓመት በኪንግ ፓወር ስታዲየም እንደማይመለከቱ ታውቀዋል። ከሻምፒየንሺፕ እስከ ፕሪምየር ሊግ እንዲሁም አውሮፓ ሻምፒየንስ ሊግን ጨምሮ በኪንግ ፓወር እንዲሁም በሌሎች ትላልቅ ስታዲየሞች መድመቅ የቻለ ፈጣን፣ ታታሪ ለሕልሙ ሲል ብዙ ውጣ ውረዶችን የተመለከተ የማይመስል ነገር ግን ለዓመታት ሲዘከር የሚኖር ታሪክ የጻፈ በሌስተር ጎዳናዎችና ስታዲየሞች ደጋፊውን ያስደሰተ የሌስተር ሲቲ የምንጊዜም ከፍተኛ ግብ አስቆጣሪ ጄሚ ቫርዲ በዓመቱ መጨረሻ ከክለቡ ጋር እንደሚላይ አስታወቀ። ይህ ዜና የሌስተር ሲቲ ደጋፊዎች አይተውት የማያውቁትን እንኳንስ ሊያልሙት ይቅርና ይሆናል ብሎ በልባቸው ውስጥ ያላስቀመጡትን ትልቅ ጀብድ በመፈጸም የፕሪምየር ሊግ ዋንጫን ያስገኘው ተጫዋች ያስተላለፉ መልእክት ክለቡንና ከተማዋን ትልቅ ሐዘን ውስጥ ከቷል። በሼፊልድ ደቡብ ዩርክሻይር ከተማ የተወለደው ቫርዲ ገና ሕፃን ሳለ ነበር ከአባቱ ጋር የተለያየው። አባቱ ሪቻርድ ጊል ወላጅናቱን ሊሳክሌውስና ልጁን ቫርዲን ጥለው በመጥፋታቸው ቫርዲ በእንጀራ አባት ማደግ ግድ ብሎት ነበር። በኋላም መጠሪያውን በእንጀራ አባቱ ፊል ቫርዲ ያደረገ በልጅነቱ የሼፊልድ ወንስዴ ደጋፊ የነበረው ቫርዲ በዛው ሲደግፈው በነበረው ክለብ ውስጥ መጫወት ችሏል። ነገር ግን በክለብ ውስጥ ይህ ነው የሚባል የእግር ኳስ ታሪክ መጻፍ አልቻለም። ከሼፊልድ ዌንስደይ የተለያየው ቫርዲ ስቶክስ ብሪጅ ፓርክ ስቲልስን ተቀላቀለ። በዛው ክለብ ውስጥም በ23 ዓመቱ የፕሮፌሽናል የእግር ኳስ ጨዋታ ማድረግ ቻለ። ሕይወት አልጋ ባልጋ ያልሆነችለት ቫርዲ ከእግር ኳስ ጨዋታ ጎን ለጎን በፋብሪካ ውስጥ ተቀጥሮ ሲሰራም ቆየ። ገና በልጅነቱ ከአባቱ ጋር የተለያየው ቫርዲ ሕይወቱን ለማሻሻል ብዙ ፈተናዎችን አሳለፈ። በሚጫወትበት ክለብ ውስጥ በሳምንት 300 ፓውንድ ብቻ እየተከፈለው ለበርካታ ጊዜያት መቆየት ቻለ። በእንግሊዝ ለሚገኙት ለሃሊፍ ክስታውንና ፍሊትውድ ታውን መጫወት የቻለው ቫርዲ በ2012 በቅጽል ስማቸው ቀበሮቹ እየተባሉ የሚጠሩትን ሌስተር ሲቲዎችን ተቀላቀለ ክለቡ ሌስተር ሲቲ ለእንግሊዛዊ ተጫዋች ዝውውር አንድ ሚሊዮን ፓውንድ በማውጣቱ በእንግሊዝ በታችኛው ሊግ ውድ ተጫዋች ተባለ። ከሁለት ዓመታት በኋላ በ2012 ክለቡ ሌስተር ሲቲ ወደ ፕሪሚየር ሊግ ሲያድግ 16 ግቦችን በማስቆጠር ከአሰልጣኝ ክላውዲዮ ራነሪ በመቀጠል ለክለቡ ስኬት ቁልፉ ሰው ሆነ። በፕሪሚየር ሊግ በመጣበት የውድድር ዓመት ላለመውረድ የተጫወተው ሌስተር ሲቲ በቀጣዩ ዓመት ማንም ያላሰበውን ማንም ያልገመተውም ጀብድ መፈጸም ጀመረ። ቫርዲ በ201516 የውድድር ዘመን በ11 ተከታታይ የፕሪምየር ሊግ ጨዋታዎች ላይ ጎል በማስቆጠር የሩድ ቫንስትሮይን ክብረ ወሰን መስበር ቻለ። በዛ ዓመትም የፕሪምየር ሊግ የዓመቱ ምርጥ ተጫዋች ተብሎ ተመረጠ። ክለቡ ሌስተርም ሳይታሰብ የፕሪምየር ሊግ ዋንጫ አሸናፊ ሆነ። በቀጣዩ ዓመት በአውሮፓ ሻምፒዮንስ ሊግ ላይ ጥሩ ብቃት ማሳየት የቻለው ሌስተር ሲቲ በፕሪምየር ሊጉ ግን የአምነውን ስኬት መድገም ተሳነው ነው። ነገር ግን ጄሚ ቫርዲ ለክለቡ ትልቅ ግልጋሎትን በመስጠት ዓመቱን አጠናቀቀ። በ201920 ውድድር ዓመት በሊጉ መድመቅ የቻለው ቫርዲ የፕሪሚየር ሊጉን የወርቅ ጫማ ማሸነፍ ሲችል ይህንን ክብር ያሳካ አንጋፋ ተጫዋችም ተባለ። በ202324 የውድድር ዓመት ክለቡ ሌስተር ወደ ታችኛው ሊግ ሲወርድ ለክለቡ ታማኝ በመሆን አብሮ ወርዶ ተጫወተ። ከአንድ ዓመት ቆይታ በኋላም

በድንቅ ግቦቹ የሌስተር ደጋፊዎችን ሲያስፈነድቅ የነበረው ጄሚ ቫርዲ በዓመቱ መጨረሻ ከክለቡ ጋር እንደሚለያይ አስታወቀ። በመጡበት ዓመት ወደ ታችኛው ሊግ የወረዱት ሌስተር ሲቲዎች ፕሪምየር ሊግንና ጄሚ ቫርዲን ተሰናበቱ። እነዛን ድንቅ ግቦች፣ እነዛን ድንቅ እንቅስቃሴዎች ሲመለከት የነበረው ኪንግ ፓወር ስታዲየም በክለቡ ውስጥ አያሌ ታሪኮችን ሲጽፍ የነበረውን ተጫዋች ዳግም በተጫዋችነት በስታዲየሙ ስላይመለከተው ከተጫዋቹ ጋር ተሰናበተ።